ሰላም ወዳጆች እንደምን አላችሁ? ሰሞኑን መቶ ቢሊየን፣ አምስት ቢሊየን፣ ምን ቢሊየን የሚባሉ ነገሮችን ያጭበረበሩ ሰዎች በህግ ቁጥጥር ስር እየዋሉ ስለመሆኑ ከተለያዩ የመንግስትም፣ የግል ሚዲያዎች ሰምተናል። በእውነቱ ያሳዝናል። አገራችን ምን አይነት ስግብግብ ሰዎች በቃ እንደተፈጠሩባት የሚያሳይ ነው። ለሌላው ግድ የሌላቸው መንግስት የሚሰራው የተለያየ ፕሮጀክት ቢሰናከል ህዝብ ወይ አገር ደሄታ እንዲሁ መከራ ውስጥ ብንቆይ ለነሱ ኬሳቸው ከሞላ ግድ የሌላቸው ግለሰቦች፣ ቡድኖች የመንግስት የስራ ኃላፊዎችም እንደተፈጠሩ የሚያሳይ ነው። ስንገመገመው ይህንን ነገር እውነት ለመናገር ከኛው የተፈጠሩ የኔ ወንድም እህቶች ወይ አባት ወይ እናት ወይ ልጅ ሊሆኑ ይችላሉ። እና ማህበረሰቡ እንዲህ ያለውን ጸያፍ ድርጊት ያው ህግ የያዘው ነገር እንደተጠበቀ ሆኖ በያለበት ልክ አይደለም ማለት መቻል አለበት። በቃ ጸያፍ ነገር ሲያይ ህብረተሰቡ ልክ አይደለም በቃ ብሎ መጸየፍ። በየቤተ እምነቱ ዝርፊያን፣ ሌብነትን፣ አድሏዊነትን፣ ዘረኝነትን በእምነቱ ወይ በተለያየ መንገድ አንዱን ከሌላ ለመለየት ወይም ለማጋጨት የሚደረገውን ነገር ህብረተሰቡ መጠየፍ መቻል አለበት። አለበለዚያ አገራችን ከድጡ ወደ ማጡ እንደሚባለው ከመሆን ወደ ኋላ አትልም። አሁንም ከበድ ያለ የኢኮኖሚ በተለይም የኑሮ ውድነት ውስጥ እንደሆንን ለማንም ግልጽ ነው። ለማንም ግልጽ ነው። እዚህ ላይ ደግሞ ዝርፊያ ሲታከል ሰዎች ህብረተሰቡን ማጭበርበር ስራዬ ብሎ ከተያያዙት በእውነቱ በጣም ከባድ ችግር ላይ ልንወድቅ እንችላለን። እዛም እዚህም የሚፈጠረው ግጭት ሳያንሰን ሰው ወይም ህዝቡ አገሩን ከከፋፋዮች፣ ከአሸባሪዎች፣ ከወንበዴዎች ለመከላከል ሲታገል በጎን ደግሞ በጓሮ በር እዛም እዚህም እጃቸውን ለስርቆት፣ ለዘረፋ፣ ለማጭበርበር በርበር ለወገንተኝነት፣ ለራስ ቡድን ወይም ለራስ የሀገርን የህዝብን ሀብት ለማዋል የሚጣጣሩ ስናይ በጣም ያሳዝናል፣ ያሳፍራል። እኔ እዚህ ላይ አጠር አድርጌ ምን ለማለት እፈልጋለሁ? በእውነቱ ይህ መንግስት በተለይም ጠቅላይ ሚኒስትሩ ዶክተር አብይ አህመድ በእውነት በጣም ከበድ ያለ ችግር ስለ ችግር ውስጥ ስለመሆኑ ነው የተረዳሁት። አንድ ሰው ብቻውን ወይም ከጥቂት አመራሮች ጋር ሆኖ አንድ ሺ አንድ ጊዜ ሀገርን ለማሳደግ ቢሮት ወደፊት ቢስብ እንዲህ ያሉ በጣም ነውረኛ ሰዎች ጎታቾች ካሉ የሚሰራውም ስራ ይሁን ሊሰራ የታቀደው ስራ በሚፈለገው መልኩ ከግባ አይደርስም። እና እኔ በጣም አዘንኩለት። በምን አይነት ሰዎች ተከቦ ነው ያለው? ኬትስ አምጥቶ ሰው ይመድባል። ምክንያቱም ሁላችንም እንዲህ ከሆንን፣ በእርግጥ ሁሉም ኢትዮጵያዊ እንዲህ ነው ማለት ባይቻልም እንደው የሚሾመው እዛም እዚህ አጋጣሚ ካገኘ እጁን ለስርቆት ለዘረፋ የሚዘረጋ ከሆነ በሆኑ ይሄ መንግስት ከፍ ያለ ችግር ውስጥ መሆኑን ነው የምረዳ። ስለዚህ ልንረዳው ይገባል፣ በእውነት በሞራልም በየትኛውም በቻሉ መንገድ ሁሉ ይህም መንግስት ልንረዳ ይገባል። መንግስቱ አገር ለማልማት ለማሳደግ ወደፊት ይስባል። ጥቂቶች ደግሞ ባገኙት አጋጣሚ በሰጣቸው ኃላፊነት ተገን በማድረግ ወይም ስር በመደበቅ በተለይ እኔ የማዳበሪያውን ስሰማ ያዘንኩትን ያክል ያዘንኩበት ቀን የለም። ምክንያቱም ገበሬዎች ጋር ይደርሳል ምርት ያሳድጋል ተብሎ ከዛ አገር ትለማለች ታድጋለች ተብሎ የሚገዛ ማዳበሪያ በዚህ ያለ ሁኔታ ሌላ ችግር ውስጥ ከቶ ወይም ደግሞ የማይሆን ነገር ከአቅራቢው ጋር ይሁን በተለያየ መንገድ ለብክነትና ለጉለት ወይም የማይሆን ነገር ውስጥ ያ ማዳበሪያ እንዲገባ አድርጎ አገርን ኪሳራ ላይ መጣል በጣም ከባድ። ፍርድ ቤት ሕግ ምን እንደሚለው ወደፊት የምናየው ቢሆንም በጣም ያሳዝናል ዝርፊያው እንደ የተገለጠው ይሄ የሆነ እንጂ ብዙ እንደሆነ ጠቅላይ ሚኒስትሩ በተደጋጋሚ ከቀይ መስመር ወደ ቀይ መንጣፍ ተሸጋግሯል ብሎ ከዚህ ቀደም ነግሮናል ዶክተር አብይ አህመድ ይሄን ነገር ደግሞ ለማስተካከል አሁን የጀመረው ነገር በጣም ሊደነቅ ሊበረታታ ይገባል ሌቦችን ሙሰኞችን አጭበርባሪዎችን መመንጠር እንደጀመረ አንዳንድ ምልክቶች ይታያሉ እነዚህ ምልክቶች እያደጉ እንዲሄዱ እኛም በምስክርነትም በጥቆማ ከመንግስቱ ጎን ልንቆም ይገባል። ዝም ብለን መንግስቱ ስንኮንን ብንል መፍትሄ አይመጣም። መንግስቱ እንደ መንግስት ወደፊት ኢትዮጵያን ለማሻገር ወይም ከፍ ያለ ደረጃ ለማድረስ ወደፊት እየገፋ እየጎተተ ይገኛል። ጥቂቶች ደግሞ ወደኋላ እየጎተቱን ነው። እነዚህን ሰዎች ደግሞ መታገል ያለብን የፓርቲ አባል፣ የመንግስት አባል ሳንል የትኛውም ዜጋ ባለበት ጠንካራ ሆኖ መስራት ያለበት ይመስለኛል። በመሆኑም እኔ ትላንትና በጣም አዝኛለሁ፣ በዚህ ዙሪያ ብዬ አንድ መልእክት፣ አንድ ቪዲዮ አስቀምጬ በርካቶቻችሁ ሼርም አድርጋችኋል፣ ላይክም አድርጋችኋል፣ ተመልክታችኋል። የአክሽን ሰው ነው። የውሳኔ ሰው እንሆን። ማየት መስማትና ወይ ጉድ ከማለት ውጪ የአክሽን ሰው እንሆን። በምናገኘው በምናገኙ ከቀበሌ ጀምሮ ሌቦችን፣ ሙሰኞችን ሰው ነጋዴው እንዳይነግድ ሰራተኛው እንዳይሰራ ኢንቨስተሩ ኢንቨስት እንዳያደርግ ወይም ጥሎ እንዲጠፋ ሆን ብሎ የሚያጓትቱ ጊዜ የሚገሉ ገንዘብ እንኳ ባይቀበሉ ማለት ነው ድሃው ጉሊት ምንም ቸርችሮ እንዳይሸጥ እንዳይኖር መንግስት ካወጣው ህግ ውጪ ወይም ያንን ህግ ለማስፈጸም እየመሰሉ ህዝቡን የሚያዋክቡ መንግስትና ህዝቡን እያራራቁ ሰው ሰርቶ እንዳይበላ ያውም ብዙ የስራ እድል በሌለባት አገር መንግስትና ህዝብን ለማቆራረጥ የሚጥሩትን ሀይል እንላቸው ይገባል። ዝም ብለን መንግስቱ ነው የዶክተር አብይ መንግስት እንደዛ አደረገ ብንል ዋጋ የለውም። የዶክተር አብይ መንግስት እስከ ታች ጎጥ ድረስ ያለውን ሰው ሁሉ የቀን ተቀን ስራውን በቪዲዮ አይመለከትም ወይ፣ በሆነ መለኮታዊ አይን አያየው። እኛን እንዲያውም የምንቀርቡ እታች ላሉት ሲሰርቁ፣ ሲዘርፉ፣ ሰውን ሲያንገላቱ፣ ነጋዴው እንዳይነግድ፣ ሰራተኛ እንዳይሰራ ሲያደርጉ ዝም ብለን እናይና ልክ እኛ ላይ ስንደርስ እንጮኋለን። ነግ በኔ ማለት መቻል አለብን። እና መንግስቱ ማገዝና ወደፊት መጎተት አለብን። ከመንግስቱ ጋር ሀገራችንን ለማሳደግ መጣር መቻል አለብን። አዘርዋይስ ለጥቂት ሌቦች አገር ጥለን አይ በቃ የብልጽግና መንግስት ችግር አለበት ብለን ዝም ካል ማንኛውንም ሰው እዛ ላይ ብናርግ፣ የትኛውንም ፓርቲ ስልጣን ላይ ብናስቀምጥ፣ የባሰ አደጋና፣ የባሰ ወንጀል፣ የባሰ ዝርፊያ ከመከሰት ውጪ ሌላ ምንም አይነት ፋይዳና ትርፍ የለው። ከሰው ጭንቅላት ውስጥ ሌብነትን ማጭበርበርን ይሄ ሙሰኝነትን ግለኝነትን በመንደርተኝነት መስራትን አድሏዊነትን ሰርዘን ካላወጣን በትምህርት ቤት በቤተ እምነት ሌላ የትኛውንም መንገድ ብንከተል መፍትሄ አናገኝም። ቢኮስ ከማህበረሰቡ ውስጥ የወጡ ነው የወጡ ናቸው። ችግሩ ያለው እኛ ጋ ነው ማለት ነው። ብልጽግና ውስጥ ያለ ሰው ሁሉ እኮ ከእኛው የወጣ ነው። ቅድም እንዳልኩት ወንድም እህት አክስት አጎት በዛም ወይ በዘር ወይ በአማኑት ወይ አንድ የሆነ ቤተ ክርስቲያን ወይ አንድ መስጊድ ውስጥ አብረን እንሰግድ ወይ አብረን እንጸልይ ሰዎች ነን። ስለዚህ በያለንበት ካልተቃወምን መንግስትን ካላገዝን ዝም ብለን ዶክተር አብይን ብንተች የአዲስ አበባ ከተማ አስተዳደር ወይዘሮ አዳነችን ብንተች መፍትሄ አይመጣም። በያለንበት ወግድ ለነጻነቴ። ልክ አይደለም። የመንግስት አሰራርና የመንግስት ፍላጎት ይሄ ነው። አንተ ለምንድን ነው የምታጓትተው? አንተ ለምንድን ነው ገንዘብ ምትጠይቀ አንተ ለምዶ ምታጭ ብረብሮ ማለት መቻል አለብን። ይሄን መልእክት ለማስተላለፍ ነው የገባው። ወዳጆች ሪሊ ቴንክ ዩ ፎሎ አድርጉ። ዛሬ ማታ በዚህ ላይ እንወያያለን። ሼርም አድርጉ። ቴንክ ዩ አመሰግናለሁ። የቀነልኝ